ተመልከቱ የሀይሚ ፍቅረኛ የሆነው ብሩክ ከሰሞኑ ባለው ነገር እጅግ ሆድ ብሶት፣ ቲክቶኩ ላይ የለቀቀውን ስቶሪ ወንድ ልጅ ጢም የሚይዝብሽ መቼ እንደሆነ ታውቂያለሽ? ችግር ውስጥ እንዳለ ስትረስ ውስጥ እንዳለ በጣም መጥፎ ስሜት ውስጥ እንዳለ እያወቅሽ ሰበብ አስባብ ፈልገሽ በነገር ስጠዘጥሹ ስታመናጭቸው ብሩክ ሩክና ሃይሚ ከሰሞኑ የሆኑበትን ነገር ብዙዎቻችን እየተመለከትን እንገኛለን። ከዚህ ጉዳይ ጋር ተያይዞ በቪዲዮ መግቢያ እንደተመለከታችሁት ብሩክ አንድ ንግግሩን በቲክቶክ ላይ ለቋል። ይህም ንግግር በቪዲዮ እንደሰማችሁት ነበር አንድ ወንድ ልጅ እጅግ ቅም የሚይዘው እጅግ የሚከፋው በተቸገረ፣ በተከፋበት ሰዓት ፍቅረኛ የኔናት ብሎ ያሰባት ሴት አብራ ከተነጫነጨችበት ነው ሲል ተደምጧል። ታዲያ ይህን ንግግር ከተደመጠ በኋላ ብዙዎች ጥያቄ የሆነባቸው አንድ ሁነኛ ጉዳይ አለ ከሀይሚ መነጫነጭ ውጪ አንተ እውነት የተከፋህበት ጉዳይ ውስጥ ነበር ኮይ ሲሉ ብዙዎች እየጠየቁ ይገኛል። ከሰሞኑ ባገኘናቸው መረጃ፣ በተለይ ደግሞ ቡታጅራ ከሚያውቋቸው ሰዎች ብሩክ ያልታሰበ ነገር ውስጥ እዛ ቡታጅራ ገብቷል። ይህንንም አስመልክቶ ነው ጉዳዩ አሁን ያለበት ሁኔታ የተጨነቀበት ሰዓት መሆኑን ገልጾ፣ እንዲሁም ሀይሚ ደግሞ የምታደርገው የመነጫነጭ ስሜት ጭራሽ ቂም እንዲይዝና በጣም በእሷ እንዲያዝን እያደረገው እንደሆነ መረጃውን በቲክቶክ አማካኝነት መልእክቱን ያስተላለፈ። ከሰሞኑ ብሩክ ስለሆነበት ሁኔታ በተለይ ደግሞ ከቡታጅራ የተከፋበትን ወሳኝ ነጥብ እንዲሁም ሀይሚና ብሩኬ አሁን ላይ ምን እንደተባባሉና በስተመጨረሻ የሀይሚ ቤተሰቦች ስለ ብሩክ የተናገሩትን ወሳኝ ነጥብም እናስደምጣችኋለን። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በሰው ጭንቀት የምትጨነቁ የሰው ደስታ የሚያሳስባችሁ ቅን ኦዲየንሶች፣ በያላችሁበት ሰላማችሁ ይብዛ። እስቲ የኔንም ቻናል ላይክ በማድረግ ጀምሩ። ሁሌም ለሰው ደስታ ነው የምትደሰቱት። እስቲ የኔንም ቻናል አስደስቱኝ። ላይክ ካድርጉት አድርጉት ሰብስክራይብም አድርጉኝ፣ ቤተሰቤ ሁኑኝ። ቅን ኦዲየንሶች የትም አትገኙም፣ በማለት የዛሬ መረጃዎችን እጀምራለሁ። ቤተሰብ ማድረግ እንዳይረሳ። እንግዲህ ብሩክና ሀይሚ አንዱ ሁለት አንዱ ሁለት እየተባባሉ ብዙዎች እንደፈሩት ወደ መለያየት እየሄዱ እየመጡ ይገኛሉ። ብዙዎች በሁኔታው ተደናግጧል። ይኸውም ሀይሚ ከሶስት ቀን በፊት ነው ይህን ጉዳይ ወደ ሚዲያ ይዛ የመጣችው። ምን አረገሽ ምን በደለሽ ብትባል፣ ምንም ግልጽ አድርጋ አልተናገረችም። ለብሩክም አልተናገረችም፣ ለወንድምየውም አልተናገረችም። በአጭሩ ሀይሚ ደጋግማ ያናገረችው ብሩክ የደበቀው ነገር አለ እሱን ግልጽ አድርጎ ይናገር እኔ በሱ ሁኔታ አዝኛለሁ ስትል ነው የተሰማችው እንግዲህ ከዚህ ጉዳይ ጋር ተያይዞ እኛ በውስጥ የተላኩልን ጉዳዮች ነበሩ ብሩክን የሚያዋሩ ከውጭ የሚኖሩ ሴቶች እንዳሉ መረጃው ሲሰራጭ ነበር ምናልባት ይህን መረጃ ሰምታ እሱ ምንም ባላረገው ባላጠፋው ነገር እሱን እየወቀሰች እሱን እየተጠራጠረች ድጋሚ መነጫነት ጀምራለች ለምንድን ነው ይሄን ልጅ በሆነ ባልሆነው እየተነጫነጨች ከእጇ እንዲወጣ የምታደርገው ለምንድን ነው በእሷስ ላይ ጠላት የምታበዘው ብለው ብዙ ሰው በውስጥ መረጃውን ሲልኩልን ነበረ ማለት ነው። እንግዲህ ከሰሞኑ ያለው ነገር ብሩክን በጣም እንዲከፋና እዛው ባለበት አካባቢ በጣም እየደበረው ከቤት ሁሉ እንደማይወጣ ነው መረጃውን እየሰማ ነው። ታዲያ ይህንንም የሰሞነኛ ሁኔታውን በማስመልከት በቲክቶኩ ላይ የለቀቀው ንግግር ደግሞ ብዙዎችን ያስደነገጠ ነበረ። አንዲት ሴት ልጅ ወንድ በጣም ቂም እንዲይዝባት የሚያደርግ ነገር ቢኖር በተከፋበት በተቸገረበት ሰዓት እሷም ተደርባ ስትነጫነጭ ነገሩን መረዳት ሲያቅታት፣ ይሄ ቀን እንኳን ቢያልፍለት እዚህ ጋር የበደለችውን ቀን ይህንን ሰዓት ግን አይረሳውም በማለት ነው እንግዲህ፣ የተናገረችውን የሆነች ግለሰብ የእሷን ንግግር ቀጥታ በመውሰድ ቲክቶኩ ላይ የጫነው ማለት ነው። ከሰሞኑ የሆነ የስራ ጉዳዮች ከወንድሙ ጋር ነበረበት። ቡታጅራም የቆዩበት ምክንያት ይህ እንደሆነ ገልጸው ሲናገሩ ነበር። ሀይሚም ይሄን ጠቆም አድርጋ ተናግራ ነበረ። እኔ ወደ አዲስ አበባ መሄድ እፈልጋለሁ፣ እሱ ለስራ እዚህ መቆየት ስለሚፈልግ እሱ እዚህ ከወንድሞቹ ጋር ይቆያል ስትል ነበረ። ታዲያ እንግዲህ ብሩኬ ይሄ የሚሰራው ስራ አላለቀለትም። በፈለገው ፍጥነትም እያለቀለት አይደለም። ትንሽ የመጨናነቅና የመወጠር ስሜት ውስጥ እንዳለም ነው ከዛ የሚገኙ ሰዎች የነገሩኝ። ይህ ነገር እንዳለ ሆኖ እንግዲህ አዲስ አበባም ያው ኑሮ ትቶ ነው እንግዲህ ሁሉም እዛ ቡታጅራ እንደሄዱ በዛው የቀሩት። ታዲያ ይህ ነገር ባልተሳካበት ሁኔታ፣ ቀን በቀን እሱን ለማስጨረስ በተሯሯጠበት ሁኔታ፣ ሌላ ደግሞ ሀይሚ የሚመታ እኔ ተነስቼ ወደ አዲስ አበባ ገባለሁኝ አዲስ አበባ ይሄዳለው አንተ የደበከ ሚስጥር አለ፣ እሱን ካልተናገርክ ጭራሽ እንለያያለን ብላ በደፈናው ነው ሲሄድ የተናገረችው በዚህ ሁኔታ ነው። ታዲያ በተከፋውበት ሰዓት እንደዚህ ያደረገችኝ የሚለውን ንግግር ቀጥታ በመውሰድ በቲክቶኩ ላይ የለቀቀው ማለት ነው። የስራው ሁኔታ እዚህ ጋር ወጥሮታል ብሩኬን። ጭራሽ ደግሞ ምንም ባልታመ ምንም በማያውቅበት ሁኔታ የሆነ ነገር ደብቆኛል ብላ ጭራሽ አኮረፈችው ማለት ነው። በጣም በጣም የሚደብር ነገር ነው። ብዙዎች ሀይሚን እየተቆጧት ነው የሚገኘው። ሀይሚ ችግሯ ሁሌ ይሄ ነው። ለምንድን ነው ግልጽ አድርጋ እማትናገረው? ለምንድን ነው እንዲህ በደለኝስ እማትለው? አሁንም ቢሆን በደፈ ነው እየተናገረች ይህን ብሩኬ ግን በቃ ጸባዩዋ በጣም እየተቀያየረበት ነው የሚገኘው። ለምንድን ነው ብሩክ ላይ እንደዚህ የምትሆነው በማለት ነው ብዙዎች የተናደዱት። አያይዞም ብዙ እሱን የሚፈልጉ ሴቶች አሉ። ይሄ ደግሞ ጭምጭምታ የሰማችሁ መረጃ አለ። ከውጭ በተለይ ከአውሮፓ ሀገር ብሩክን በጣም አሁን ቆር፣ በቃ በጣም በአላማዋ ጸንታ ብሩክን አገኛለሁ እያለች የምትናገር ሴት አለች። እና ይቺ ግለሰብ ይህን ክፍተት ተጠቅማ ሌላ ጉድ እንዳትሰራት ሀይሚ እባክሽ ንቂ በሏት እያሉ ነው ሁሉ መረጃውን ሲናግሩን የነበረው ማለት ነው። ከዚህ ጉዳይ ጋር ተያይዞ በብሩክና ሀይሚ የፍቅር ግንኙነት አመካኝነት የሀይሚ አባት የሆኑት ብዙዎቻችን በምክር በቁጣቸው የምንወዳቸው ጋሽዬ ያሉት ዋነኛ ነጥብ አለ። ከጥቂት ጊዜያት በፊት ብሩክና ሀይሚ አንድ ላይ እንዲቀጥሉ እፈልጋለሁ፣ ብሩኬን እንደ ራሴ ልጅ ነው ማየው፣ ብሩክ ጨዋ ልጅ ነው፣ ቤተሰቡን አክባሪ፣ እኛንም አክባሪ ብለው ስለ ብሩክ ቃል በቃል ጋሽዬ ሀይሚ የሀይሚ አባት ሁሉ መስክረውለታል። ታዲያ እነዚህ ነገሮች ሁሉ ባሉበት ሁኔታ በዛ ላይ ደግሞ የብሩኬ ወንድሞች ሁሉ ምንድን ነው ሀይሚን ያስቀየምካት ሀይሚን እንወዳታለን ብሎ ሀብ ራሱ ትናንትና ጠርቶ ጠይቆታል። እና ብሎ ምንም እኔ የምናገረው ነገር የለም፣ እንዲህ ማስቀየምኩ ብዬ እማወራው ምንም አይነት ነገር የለም። እሷ ከመሬት ተነስታ ነው በቃ ጸባያ እየተቀያየረ የሚገኘው፣ ምን ማድረግ ይችላለሁ ብሎ ነው በጉዳዩ ተጨንቆ መልእክቱን ለወንድሙ ሀብ ሲናገር የነበረው የእውነትም በቃ ምንም ባላረገበት ሁኔታ እንደዚህ መከሰስ እንደዚህ የተነጫነጨች ይንገረኝ ማለት በጣም ከባድ ሁኔታ ነው እንግዲህ በብሩክ ቦታ ሆናችሁ ብታስቡት እጅግ የሚያስከፋና በቃ ምንድን ነው ችግሩ ብሎ በጣም እንዲያዝን የሚያደረግ ነገር ነው እየተፈጠረ ያለው ስለዚህ ሀይሚ አንድና አንድ የብሩኬ ወንድሞችን ቢሆን ያከብሩሻል ይወዱሻል ጥፋት እንኳን ቢኖር የተረጋገጠ ነገር እንኳን ቢኖር ለእነሱ ብትነግሪያቸው እነሱ ቀጥታ ያፋጥጡታል ይኸው ገና ምንም ባልተረጋ ገጠ ምንም ባልተሰማ ሁኔታ በጭምጭምታ በሰው በሰው ወሬ ሰምተሽ እንኳን ምንድን የበደልካት ሀይሚን እያሉ ነው እንግዲህ ወንድሞቹ ራሱ ሲቆጡት የተመለከት ነው። በዚህ በኩል ጋሽዬ አባትሽ ሁሉ ብሩክ የምወደው ልጄ ነው፣ ሰው አክባሪ ነው፣ በጣም ደስ የሚል ልጅ ነው። እሱ ጋር አንድ ላይ እንድትቀጥ ይፈልጋለሁ። አዲስ አበባ ሁሉ አምኜ የላኳት በብሩክ ምክንያት ነው ሁሉ ብለዋል ጋሽዬ ከዚህ በፊት ሲናገሩ። ስለዚህ የአንቺም አባት የሚወዱት ግለሰብ ወንድሞቹም አንቺን የሚወዱሽ የሚያከብሩሽ ግለሰብ ብሩክን የመሰለ ሰው ሰጥቶሽ በሆነው ባልሆነው ተጨባጭ መረጃ ሳታገኝ እንዲሁ ከመሬት በተለያየ ቦታ በሚነገርሽ አሉባልታ ባልታ ወይ ግልጹን እንደዚህ የተባልክ ነው ምን መልስ ትሰጣለ? ሳቲ ዝም ብለሽ ባሉባልታ ወሬ ብሩክን ማስቀየም ዋጋ ያስከፍልሻል። አሁንም ቢሆን እኔ በቀጣይ በተደጋጋሚም እየሰራሁ ያለሁት ቪዲዮ ከውጪ ምትመጣ አንድ ከአውሮፓ ምትመጣ በቀጣይ ቪዲዮ ምንመለከታት ይሆናል። ብሩክና ሃይሚ ተስማምተው አንድ ላይ ካልመጡ ሃይሚ ሁሉንም ነገር በውስጥ ጨርሳ በቃ እኔ አሳልፌ ብሩኬን አልሰጥም ብሩክ ላይ ምንም አያደርግም ብላ በቪዲዮ እስካልመጣች ድረስ አሁንም ክፍተት በተፈጠረ ቁጥር ይች ልጅ ምን አለ ትላላችሁ። በቀጣይ መጥታ ቪዲዮም እንደምትሰራና ብሩክን አባባይ ለብሩክ ያዘነች መስላ በደካማ ጎን ገብታ እንደተበደለ በጣም በተከፋበት ሰዓት ፍቅረኛው ሁሉ እንደተነጫነጨችበትና ሰው እንደማይበረክትለት ሁሉ በደካማ ጎኑ ገብታ እሷ ተንከባካቢ መስላ በቪዲዮ መመልከታችን አይቀርም። ይች ግለሰብ ከአውሮፓ በቅርብ መምጣቱ አይቀርም። ይሄ ሁኔታዎች እየሰፉ ከመጡ ስትዝትም ነበር ብለው በውስጥ መረጃውን የሚያደረሱኝ ይህን ነው ማለት ነው። እባክሽ እባክሽ ሀይሚ እንደቀል ቤተሰቦችሽም የሚወዱት የእነሱን ቤተሰቦች አንቺን የሚወዱሽን ግለሰብ ይህንን ፈርሃ እግዚአብሔር ያለው ሶሚያ ከብር ብሩኬን ካጣሽ የእግር እሳት ነው የሚሆንብሽ። አሁንም ነቃቤ ለማለት እንፈልጋለን። እሱንም ተከፍቶ በዚህን ያህል ደረጃ ተናዶ በየቲክቶኩ እንደዚህ እንዲጽፍ አታድርጊው። በተከፋበት ሰዓት የአንቺን መነጫነት ጭራሽ ስሜቱን እየሰረቀው በሁኔታዎች ሁሉ እያዘነ በቃ፣ ለአንቺም ቂም አታትርፊ። ካዘነና የሆነ ነገር ክፍተት ከተፈጠረ ከተፈጠረ በኋላ አንቺ ነሽ መለመን የምትጀምሪው። እንዲሁም በቃ በጣም ከባድ ነገር ውስጥ የምትገቢው አንቺ ነሽ። ስለዚህ እባክሽ እባክሽ መልእክቶቹን እንድትሰሚ ለማለት ነው የዛሬውን መረጃ ይዤ የመጣሁት።